የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በጥምረት በየአመቱ የሚያዘጋጁት የሶስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ግንቦት 30 ቀን 2015 ዓ.ም በጊዮን ሆቴል ተከፍቷል። ይህ ሶስተኛው የሲቪል ማህበረሰብ ድርጅቶች ሳምንት የሲቪል ማህበረሰብ ድርጅቶች ንቁ ተሳትፎ ለዘላቂ ሰላም ለሰብአዊ መብቶች መከበርና ለመልካም አስተዳደር ግንባታ የሚል መሪ ቃል የሰነቀ ሲሆን በዕለቱ ታላላቅ የመንግስት ባለስልጣናት፣ የስራ ኃላፊዎች፣ የሲቪል ማህበረሰብ ድርጅት ተወካዮች፣ ታዋቂ ሰዎች፣ ጋዜጠኞችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት ተከብሮ ውሏል። ክቡር ዶክተር ጌዲዮን ቲሞቴዎስ የፍትህ ሚኒስቴር ሚኒስትር ክብርት ዶክተር ኤርጎጌ ተስፋዬ የሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ክቡር ዶክተር ነመራ ገበየው የፕላንና ልማት ሚኒስቴር ሚኒስትር ዴኤታ ክቡር አቶ ጅማ ድልቦ የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር ክቡር ዶክተር ንጉሱ ለገሰ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ካውንስል ፕሬዚዳንት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ካውንስል ዋና ዳይሬክተር አቶ ሄኖክ መለሰ የሲቪል ማህበረሰብ ድርጅቶች አመራሮች፣ ለጋሽ፣ አጋር አካላት ጥሪ የተደረግላችሁ እንግዶችና ክቡራትና ክቡራን እንኳን እናመጣችሁ። እንኳን ለሶስተኛውም የሲቪል ማህበረሰብ ድርጅቶች ሳምንት እንኳን አደረሳችሁ። እንኳን በሰላም ተገናኘን። አሁን አቶ የናው መለሰን ወደ መድረክ ጋብዛለሁ። ከዛን ቀሪ የክብር እንግዶች ንግግር እንዲያደርጉ ጋብዛለሁ። አመሰግናለሁ። በመጀመሪያ በዚህ ደማቅ በሆነው የሶስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ጥሪያችንን በማክበር ስለተገኛችሁ በራሴና በዝግጅት አስተባባሪዎች ስም የተሰማኝን ታላቅ አክብሮት ለመግለጽ እወዳለሁ። እንደሚታወቀው የሲቪል ማህበረሰብ ድርጅቶች ለሁለንተናዊ ሀገራዊ እድገት የሚጫወቱት ሚና አይተኬ መሆኑ እሙን ነው። ይህን ኃላፊነት በአግባቡ ለመወጣት አመቺ የስራ አውድና ህግ የህግ ማዕቀፍ መኖር ወሳኝ መሆኑ ይታወቃል። ከዚህ አኳያ መንግስት የዛሬ አራት ዓመት ገደማ አዲሱን የሲቪል ማህበረሰብ ድርጅቶች አዋጅ በማውጣት የሲቪል ማህበረሰቡ በሁሉም ዘርፍ ከሌሎች አጋሮች ጋር በጋራ ኃላፊነቱን በአግባቡ መወጣት እንዲችል ማድረጉ ምስጋና የሚቸረው ጉዳይ ነው። ይሁን እንጂ ይህንን አመቺ የሥራ አውድ ለመጠቀም ሲቪል ማህበረሰቡ የሚያደርገው እንቅስቃሴ አበረታች ቢሆንም ሙሉ በሙሉ በጥቅም ላይ ውሎታል ለማለት ግን አያስደፍርም። ለሰብአዊ መብቶች መከበርና ለመልካም አስተዳደር መስፈን እውን መሆን ሁሉም የልማት አጋሮች እንዲሁም በተለያዩ እርከን ላይ ያሉ የመንግስት አካላት አበክረው መስረት መስራት ይጠበቅባቸዋል። ከዚህ አንጻር የሲቪል ማህበረሰብ ድርጅቶች በእነዚህና ተያያዥ ጉዳዮች ላይ የሚደረገውን እንቅስቃሴ በተሟላ መልኩ ለመደገፍ ያለንን ዝግጁነት በዚህ አጋጣሚ በአጽኖት እንገልጻለን። በመጨረሻም ይህ የሲቪል ማህበረሰብ ድርጅቶች ሳምንት የተሳካ እንዲሆን አስፈላጊውን ድጋፍ ላደረጉ አባል ድርጅቶችና ተባባሪ አካላት ምስጋና በማቅረብ ዝግጅቱ በሲቪል ማህበረሰብ ድርጅቶችና በልማት አጋሮች መካከል ያለውን የእርስ በርስ ግንኙነት የበለጠ ለማጠናከር የሚያስችል መድረክ እንዲሆን ያለኝን ሕይወት ከወዲሁ ለመግለጽ ከወዳለው አመሰግናለሁ። ከዚህ በመቀጠል ክቡር አቶ ጂማ ድልቦል ወደዚህ መድረክ መጥተው የመክፈቻ ንግግር እንዲያደርጉ ጋብዛለሁ። ከሁሉ አስቀድሜ ለሶስተኛ ጊዜ በተዘጋጀውና የሲቪል ማህበረሰብ ድርጅቶች ለህብረተሰቡ እያበረከቱ ያለውን በጎ አስተዋጽኦ የሚያሳዩበት ባዛርና ኤግዚቢሽን ላይ ለመታደም እንኳን በደህና መጣችሁ እያል የተሰማኝን ልባዊ ደስታ በራሴና በሲቪል ማህበረሰብ ድርጅቶች ባለስልጣን ስም ለመግለጽ እወዳለሁ። ክብሯትና ክብሯት የሲቪል ማህበረሰብ ድርጅቶች ዘርፍ የፖለቲካም ሆነ የንግድ ትርፍን ዓላማ ያላደረገ ይልቁኑ አንድን ማህበረሰባዊ ችግር ለመቅረፍ የሚቋቋም ሰብአዊነትን ታሳቢ ያደረገ ዘርፍ በመሆኑ በሀገረ መንግስት ግንባታ ውስጥ በተለይም ጠንካራ ተቋማት እንዲፈጠሩ ዴሞክራሲያዊ ስርዓት እንዲገነባ እና መሰረት እንዲይዝ፣ ሰብአዊ መብቶች እንዲከበሩ፣ ዘላቂ ሰላም እንዲሰፍን ውልህ ድርሻ አላቸው። ከዚሁ ጋር በተያያዘም ዘርፉ በአግባቡ ከተመራ የሲቪክ ባህሉ የዳበረ ማህበረሰብ እንዲገነባ ከፍተኛ አስተዋጽኦ ሊያበረክት ይችላል። ዘርፉ ከስሜት ይልቅ በምክንያታዊነት የሚያምን መተማመንና ተቀራርጎ የመስራት ባህል እንዲዳብር ለንግግርና ለውይይት ቅድሚያ የሚሰጥ ማህበረሰብ እንዲፈጠር በማድረግ ረገድ ጉልህ ሚና ይኖረዋል የሚል እምነት አለ። በዚህም መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያሉንን ልዩነቶችና አለመግባባቶች ለመፍታት በሚደረገው ጥረት ውስጥ የሲቪል ማህበረሰብ ድርጅቶች አይተኬ ሚና ይኖራቸዋል። ክቡራትና ክቡራን፣ የዘንድሮ የሲቪል ማህበረሰብ ድርጅቶች ሳምንት ለሶስተኛ ጊዜ የሚዘጋጅ ሲሆን መሪ ቃሉም የሲቪል ማህበረሰብ ድርጅቶች ንቁ ተሳትፎ ለዘላቂ ሰላም፣ ሰብአዊ መብቶች መከበርና መልካም አስተዳደር ግንባታ የሚል ነው። የበዓሉ ዋነኛ ዓላማ የሲቪል ማህበረሰብ ድርጅቶች ለአገር እያበረከቱ ያለውን አስተዋጽኦ በማሳየት ህብረተሰቡ ስለ ሲቪል ማህበረሰብ ድርጅቶች በቂ ግንዛቤ እንዲያገኝ ማድረግና በዘርፉ ውስጥ ያሉ ተዋናዮች እንዲተዋወቁ፣ ልምድ እንዲለዋወጡና የስራ ድግግሞሽን ወይም ዱፕሊኬሽን ኦፍ ኤፈርት በመቀነስ ውጤታማ ችግር ፈቺ ስራዎችን መስራት እንዲችሉ ለማድረግ ነው። ከዚህ ባሻገርም መድረኩ ድርጅቶች ከመንግስትና ከግሉ ሴክተር ጋር ያላቸውን ትስስር አጠናክረው ለመስራት ምቹ ሁኔታን ይፈጥራል የሚል እምነት አለ። ከዚህ በመቀጠል የዕለቱ የክብር እንግዳ ክቡር ዶክተር ጌዲዮን ጢሞቴዎስ የመክፈቻ ንግግር አድርጎ በዚያው መድረኩ እንዲከፍቱልኝ በአክብሮት ጠይቃለሁ። ብትጋብዙልኝ ደግሞ ደስ ይለኛል። አገራዊ ለውጡን ተከትሎ የኢፌድሪ መንግስት ከወሰዳቸው የሪፎርም እርምጃዎች መካከል የሲቪል ማህበረሰብ ድርጅቶች ዘርፍን ለማጎልበት የወሰደው የህግ ማሻሻያ የተቋማዊ ሪፎርም ተግባራት ተጠቃሽ ናቸው። የሲቪል ማህበረሰብ ድርጅቶች ለሀገረ መንግስት ግንባታ ከፍተኛ አስተዋጽኦ ያላቸው መሆናቸውን በመገንዘብ ለድርጅቶች መንቀሳቀስ የሚያስችል ምቹ ምህዳር በመፍጠር በዘርፉ እንቅስቃሴ የሀገርና የሕዝብ ተጠቃሚነትን ለማረጋገጥ ባለፉት አራት አመታት አዲሱን የሲቪል ማህበረሰብ ድርጅት አዋጅ ቁጥር 1113/2011ን በተሟላ መንገድ ተግባራዊ ለማድረግ አስፈጻሚው ተቋማችን በጥልቅ ተቋማዊ ሪፎርም ውስጥ እያለፈ ይገኛል። ባለፉት የሪፎርም ዓመታት ተቋማዊ አቅም መገንባት፣ የአሰራር ስርዓትን መዘርጋት፣ አገልግሎት አሰጣጥን ማዘመንና ማሻሻል፣ ከፌዴራልና ከክልል አካላት ጋር ቅንጅታዊ አሰራርን ማጎልበት፣ የክትትልና ድጋፍ ተግባራትን ማጠናከርና ከድርጅቶች ጋር ገንቢ ተሳትፎ ላይ የተመሰረተ ግንኙነት መፍጠር ተችሏል። ሀገራችን ለሲማዶች የተሻለ ምህዳር መፍጠር በመቻሏ ድርጅቶች በሀገራዊ ልማትና ዲሞክራሲ ስርዓት ግንባታ አበረታች አስተዋጽኦ ማድረግ ችለዋል። በዚህ ዘርፍ የተጀመረውን የለውጥ ተግባር የበለጠ በማጠናከር በሀገር ግንባታ ላይ ወሳኝ አቅም መሆን የሚችል ጠንካራ የሲቪል ማህበረሰብ ድርጅቶች ዘርፍ ለመገንባት ጥረት እየተደረገ ነው። በሪፎርሙ ዓመታት ከተጀመሩ እውነቶች መካከል አንዱ ዛሬ ለሶስተኛ ጊዜ የሚከበረው የሲማር ሳምንት ነው። ይህን ባዛርና ኤግዚቢሽን ድርጅቶች ለህብረተሰቡ እያበረከቱ ያለውን እንቅስቃሴና አስተዋጽኦ የሚዘከርበት እና ዘርፉን የተመለከቱ ጉዳዮች ላይ ውይይት የሚደረግበት በመሆኑ ለዘርፉ ማደግ ከፍተኛ አስተዋጽኦ ይኖረዋል። ስለሆነም በራሴና አብሮኝ በመጡት የስራ ባልደረቦቼ ዶክተር ነመራ እና ዶክተር ኤርጎጌ ስም የተሳካ ባዛር ኤግዚቢሽን፣ እንዲሁም የፓናል ውይይቶች እንዲሆኑላችሁ እየተመኘው መድረኩ በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።